ማይ ጋድ ዛሬ በጣም ደስ ብሎኛል። ማሻላ ማሻላ በጣም ደስ ብሎኛል። ውብዬና ናሆ እንግዲህ ናሆ የጓጓለት ልጁን አቀፈ ማለት ነው። ልጁን አቀፈ ነፍቃኛለች ብሎ ነበረ። ውብዬ ከልክላው ነበረ፣ የአንገቱን ብርን መተት የተደረገበት ብርን በጠሰው ተበጠሰ፣ እላችኋለሁ። ሁሉም መሻክር ሄደ። አሁን ውብዬና ናሆ አንድ ላይ ሆኑ፣ ታረቁ፣ እላችኋለሁ። የአሁኑ አልፎ እላችኋለሁ። አሰላሙ አሌይኩም ረህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ብዙ ትርፍ ይበልልኝ። ሰላም ሰላም ክርስቲንቶች እንዴት ናችሁ? ባላችሁበት አላ ይጠብቅልን። እንደቤተ አዲስ የሆናችሁ ሰብስክራብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ቤተሰብ የሆናችሁ ሽለ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር አንድነት ያምጣል። ወቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ውብዬና ናሂ ማለት ነው። ከቀናት ሁሉም ከወራት ሁሉም አርፎ እንግዲህ በጣም አንድ ሶስት ወር አራት ወር ይሆናል እነሱ የተጣሉ ማለት ነው። እንግዲህ ጂጂ በመሀላቸው በባልና ሚስት ባህል ጂጂ ገብታባቸው እንግዲህ በጥብጣቸው ነበረ። ይሄ ሁሉም አልፎ እንግዲህ ውብዬ በጣም ትዕግስተኛ፣ በጣም ትዕግስተኛ ልጅ ናት። ትዕግስተኛ ልጅ በመሆኗ በዚህ ራሱ ይታወቃል ላችኋለሁ እሱ ምንድን ነው በሉ። እዛ ቀን እንግዲህ ውቤም እንደዚህ ሰርታበት ነበረ። እነሱን ውቤም ለማትረፍ ብላ ናሆም ለማትረፍ ብላ እነምልታ ሁሉም ሰብስባ ውብዬ፣ ውቤ ሁለት መቶ ሺ ሰብስክራይብ ገብቶ ነበረ ለእሱም ልታከብርም እነሱ ደግሞ ያ ሀብሉ እንዲበጠስ ተብሎ እንግዲህ የተሰራ ነበረ። ተሰርቶ እንግዲህ የእንቅልፍ መዳን ሰጥታቸው ነበረ። የእንቅልፍ መዳን ተሰጥቷቸው እንግዲህ ውቤ ውቤ ያው ዳነ ማለት ነው። ሱን ጠጥቶ እንቅልፍ ይዞ ሲሄደው ዳነ አልሐምድሊላህ። ነሆ ደግሞ ነቃ መሰለኝ አንጠጣም ብሎ ነበረ። በቃ ቤትም እስካሁን አልገባም ነበረ፣ ውጪ ነበረ ያለው። ነገር በጣም የሚያስጠላ ነበረ። ልጁን በጣም ናፍቆት ነበረ። ልጁንንም ለምደመ ልታሳየው ፍቃደኛ አይደለችም። ውብዬ ተናዳ ማለት ነው። ውብዬም ሲያል በቃ ሚስቱ እንዳልሆነች በቃ ነገር ነገር ነገር ነገር እያለው ተሁሉም ሰው ጋር በቃ እየተጣላ እያስጠላው እንደሆነ አላውቅም። በቃ ታውቃላችሁ፣ በቃ በጣም የሚዋደዱ ነበረ ግን ምን እንደነካቸው ምን እንዳሰቡ ምን እንደሆኑ ብቻ ስፋን አላህ ይወቀው፣ አላውቅም እና በጣም እነሱ ፍቅር እንደው ብዙ ሰው ይጓጉላቸው ነበረ በዩቱበሮች እነሱ እና አዲስ ማለት ነው በቃ እንደዚህ ፍቅር ያላቸው ማለት ነው በጣም ጥሩ ሰው ነበሩ። እና ምን ሆኑ? እንደዚህ አይነት ነገር አያውቁም ነበረ። ይህ ብራንክ የሚባለው ይሄ ደግሞ ብራንክ አደለም እውነተኛ ታሪክ ነበረ። እና አያውቁም ነበረ። እና ምን ሆኖ ነው እንደዚህ እንደው ሰው ይበላሻል? እንደ ምነው ሰው ሽማግሌ ሲሆን እና ምኖ ሰው ትንሽ ንት ሲሆን፣ አሁን እንግዲህ ሁለት ልጅ ብቻ አባት ነው ማሻላህ። እንግዲህ አሁን ከእንግዲህ ወጣት ነው እየሆናለ ብለህ እንግዲህ አትፈነዳም ማለት ነው። ያው ከእንግዲህ እርጅና የሚመጣል ማለት ነው። እና ልጆችህን ደግሞ በሰላም በፍቅር ብታሳድግ ይሻላል። እንግዲህ ውብዬ ያላረገችው ነገር የለም። እዚያም ቀን እንደዚህ እንዳያችው ሰብስባ እንግዲህ የልጆችን ወደ ብዙ ሰው አሳስሪው በአውጩ ክሸሹ ምናምን ብሏት ነበር። እሷ ግን አንሰማችም ማለት ነው። ለምን ፍቅር ነው ሁሉም ነገር ፍቅር ያሸንፋል ማለት ነው። በጣም ትወደዋለች ባለቤቷ ነው የመጀመሪያ ባለቤቷ ነው ማለት ነው። እነዚህ እንደዚህ የሚሉት ሰው ብዙ ቦታ አለ። ጥሩ አይደለም። እንደዚህ ተለያዩ ከሻሹ አሳስሪው በንቺ ላይ እንደዚህ ያመጣ ምናምን አትበሉ፣ አትበሉ ማለት ነው። የሰው ልጅነ ሆኖ ማይተሳትና ተሳስቶ ማይታረቅ የለም። ታርቆ ደግሞ ማይጣላ የለም። እና አትበሉ ምንም ዝም ብላቸው የሚሰሩት እንትን የምትሉት ማለት ነው። አትበሉ፣ ጥሩ አይደለም ማለት ነው። ምክንያቱ የሰው ልጅ ሳይጠላ ሳይል አያድርም ማለት ነው። የት ምንም እነዚህ ጥል የለባቸው ምነ ጥሩ ሰው ናቸው ብትሉ ያ ሰው አይሆን ነገ ሳታወጡበት አይቀርም ማለት ነው። ስለዚህ የሰው ላይ ሰው ትዳር ላይ ገብታችሁ ክሸሹ እንደዚህ በዩ፣ እንደዛ በዩ፣ እንደዚህ በዩ አትበሉ ማለት ነው። ወይም አሁን እሷ እንግዲህ ሲመጣ ምን አሰበች ተመካክሮ ነው እንግዲህ ሰላምም ዳጊም ነበረ ወንድሙ እንደው አለቀሰ በደስታ እሱ ራሱ ማለት ነው። ሰላም ነበረች እንግዲህ ሰላም ብዙ ነገር ትሆናላታለች የውብዬ ማለት ነው። አይታችኋል ማለት ነው። ተጎናዋን የሆነችላት ብዙ ነገር ማለት ነው። አንድም ያ ወንድሙ አንድም አለ እኔ ስሙን አላውቀውም፣ ቅርታ እሱም አንድ ላይ ነበሩ። ተሱ ነው እንግዲህ ተመካክሮ እንግዲህ ውብዬ ነው ቀጥሬዋለሁ፣ ደውዬለታለሁ አለች ሲመጣ ብላ እንግዲህ ቤት ውስጥ ሞቀደ መቃ ያደረገችው እሷም ለባፍሳ ዝንጥ ብላ ለባፍሳ፣ ልብሷንም ማለት ነው ፊቷንም የሰው ልጅ ወይ ምግብ ስለሰጣችው ወይ ብር ስላለ ወይ ሀብታም ስለሆነ ወይም ስለሆነ አይደለም። ዋናው የሰው ልጅ ከፊቱ ፊት ፊቱ ይባላል። በቃ ፈገግ ብላ ፊቷንም ምናምን ስታያት ራሱ በቃ ሌላ ነገር የዛ ጊዜ መጨናነቁ ምናምን ተወችው እና በቃ እንትን እያለች ማለት ነው ደስተኛ ሆና በቃ ደስተኛ ሆኜ ነው የምቀበለው። ምክንያቱም ብዙ ነገር ነው እንትን ያለ መለያየት አንችልም። እኔና እሱን እንለያየን ብለን መለያየት አንችልም። በአንድ ከቤተሰብ ፍቅር ነን፣ ሰላም ነን። ከቤተሰብ ጋር ምንም ነገር የለብንም። እሱንም እስካሁን ምንም ነገር አልነበረብንም። ግን በመሀላችን ያው ሴት ገባ በጥብጣ ነበረ። አሁን ግን ለራሴ ልመልሰው ራሴን ለማስተካከል እነሆ እንደ ማስተካከል አሞክራለሁ። እንደምን ማድረግ ይወድሃለሁ ብዬ ያለኝ ፍቅር አሳይቼው የሚፈልጁንም አሳየዋለሁ ልጅንም አሳይሃለሁ ብዬዋለሁ እና ብዬዋለሁ፣ እንግዲህ የልጁ ማጫወቻ ነው ይዞ የመጣው ብዬዋለሁ። እና አሁን ሲመጣ አቅፈዋለሁ፣ ወን ብዙ ነገር እንትንለዋለሁ፣ ቀስ እያለው ከአብሩን አስበጥሰዋለሁ አለች አብሩንና ቲሸርቱንም እንዲቀይር አድርገዋለሁ ልብሱንም እንዲቀይርልኝ አድርገዋለሁ፣ አለች። ያያችሁ ጀግና ማለት ነው። ጀግና መሆኗን እዩ ማለት ነው። ውብዬ ማለት ነው። እና ሊከፋውም አንፈልግም። እሱ ብዙ በፍቅር ብዙ ጊዜ አሳልፈናል። ከዛ ደግሞ ልጅ መጣ፣ ከአንድም ሁለት መጣ። እና ሌላ ማንቀይርበት ነው። እኔ በጣም ነው የምወደው፣ እሱም ያው ይወደኛል። ያው ምንም ማድረግ አንችልም። በመሃል ሰው ገብቶብን ነው አለች። እና ምኔ በጣም ነው መወደው፣ ጥሩ የማከብረው ባለቤቴ ነው፣ የልጆቼ አባት ነው፣ እንደዛው አለች። እንግዲህ ስለዚህ እኔ ብቻዬን መኖርም አንችልም፣ መኖርም አንትን አይለኝም። ግዴታ እሱ ባለቤቴ እያስፈልገኛ ተጎኒ፣ እና እሱን ለመመለስ እኔ እንትን እላለሁ። እኔ እሸንፋለሁ፣ ተሸንፌ እኔ ሁሉም ነገር አስረዳዋለሁ። ሀብሉን ደግሞ ቀስ በቀስ ትሸቱን ልብሱንም እንዲቀይርልኝ፣ ሀብሉንም ቀስ በቀስ እንዲድንልኝ አድርገዋለሁ አለች። እንግዲህ ልጄን አለ ልጁን አይቶ ነው እንግዲህ ሀብሉን የበጠሰው ማለት ነው። ልጄን አለች እንግዲህ አለ ውብዬ፣ አሳይሃለሁ ችግር የለም ልጅህን አሳይሃለሁ። አንተ ብቻ ሰላም ነው በቃ ቅርታ ረግሽልኝ ስላት፣ እንዴት አቀፈችው። ግራ ገባው። ስታቅፈው ራሱ ጨነቀው ለምን በቃ ተጣልቶ ነበር። እንዳላይህ ብላ ነበር ተባብሎ ነበረ እና ልክ ሲገባ እቅፍ አድርጋ ነው የተቀበለችው። እሱ ራሱ ግርማ ነው። እነሱም ልብሳቸው ለባብሰው ቤቱ ነው ምናምን በቃ ሰፕራይዝ ሆኖ እንደዚህ እንትንት እንዳይለው ብሎ የሚጠጣ ነገር ግን ይምጣል ሲባል አንፈልግም ማለት ፈራ። እንደዛ ቀን እንደ ውብዬ እንደ ውቤ ማለት ነው መድኃኒት እንቅርፍ መድኃኒት ሰጥቶታል። እሜተኛ እንደዛ ተኛለሁ ብሎ ፈራ። ና አንጠጣም ማለ። እሺ ውኃ ጠጣ፣ አንጠጣም። እሺ ምግብ ተዘጋጅቶ፣ ምግብም አልበላም በልቼ ነው የመጣሁት አለ። እኔ ጀና አልናፈቀህም ስትለው፣ ያቺ ልጅ በጣም ናፍቆኛል አላት። እሺ ብላ፣ አይ አሁን ውብዬ ብኖት አሁን በልቼ ነው የመጣሁት፣ ልጄ ብቻ ነው ለማየት ነው የምፈልገው አለ። ልጄን፣ ወንዱ ልጁ እናቱ ቤት ናት፣ ያለው ያለው እነሱ ጋር የለም፣ እናቱ ጋር ነው ያለው የወንዱ ማለት ነው። ሴቷ ነች አሁን ጩጬዋ፣ ገና ወርሞላት እንዴ ራርሞላትም ወሬ ሞላችው አልመሰለኝም። አልሞላትም ሞላትም፣ አለች እሷ ማለት ነው እንግዲህ። ልጅን ሲላት አሳይሃለሁ፣ ችግር የለም ልጅህን አሳይሃለሁ ልጅህን አሳይሃለሁ ብላ እንግዲህ የሳቀች ደበስ ያደረገችው፣ ጭንቅላቱን ደበስበስ ያደረገችው፣ በቃ እሱ እራሱ ግርም አለው። እንደዚህ አይነት የሌለ ፍቅር ከየት መጣ ላችሁ። ወንድ ልጅ ማለት ነው ቸገረው ብላችሁ ወይም ደግሞ ከሌላ ሴት አየሁት ብላችሁ፣ እሱ ከሌላ ሴት ብታዩት ወይ ተኝቶ አይደለም የሆነ ነገር እንትን ፈልጎ አይደለም፣ ግን ስራ ነው። ገባችሁ? ስራ እየሰራ ነው ተናግረዋል። እኔ ምን ልስራ፣ ምን ልስራ? እኔ ተውብዬ አንቀይርባትም፣ ግን ስራ ነው እሰራለሁ። ሰው የፈለጋችሁ ነገር በሉ፣ እኔ ግን እሰራለሁ፣ ስራዬ ነው። ምንም የምሰራው ስራ የለም ብለዋል። ስለዚህ እናንተ እውነት አይመስላችሁ ማለት ነው። አሁን እሷ የሰጠችው ፍቅር ስነግራችሁ አንችልም። ቤት ቤቱ ገብታችሁ ቪዲዮን ብታዩ ማለት ነው በጣም ነው በጣም በጣም የምትማሩበት ና በቃ የምትቆዩበት ነው የሚሆነው። ታሪኩን ማለት ነው ገብታችሁ ማለት እንዴት እንዳረገችው በእጁ እንዴት እንዳስገባችው። በቃ አነጋገሯ በቃ ሆን ኳንተዎቹ ማለት ነው ናሆተዎቹ ና የኔ ፍቅር በቃ የኔ ፍቅር ማለት ጀመረችው ማለት ነው አሁን በዛ በቃ ያው ደበስ ያረገች ምን ያረገችው ደበስ በስ ያረገችው አጠገቡ ቁጭ ብላ ምን ላምጣል የኔ ፍቅር፣ የምጠጣ ነገር የኔ ማር ምን ላምጣል? ናፍቀኸኛል በጣም ያለችው፣ እኔም ናፍቀሽኛል ያላትሽ። የኔ ምግብ ምሳሌ አብረን ነው። አይ እኔ ቡሩ ብዬ በልቼ ስለመጣሁ ነው። አይ የኔም እጃ እናፈቃ ምናፍቆኛል በቃ ልጄን ሀደ። እንግዲህ ልጁን አምጥታ ስትሰጠው በስ ምል እናንተ ፊቱን ማለት ነው ከአንዴ ለቀቃ ይልቅ ፊቱን በአንዴ እየታስሮ የነበረ በመተት ከአንዴ ለቀቃ ውላችኋለሁ። ምን መሰለ በቃ ጠቆረ የነበረው ሌላ ፍሪተር ውስጥ ገብቶ የወጣ ሰው ሆነ ማለት ነው። እና ውብዬም ደግሞ በቃ ደስተኛ ሆነች። እሷም ነጭ በነጭ ለብሳ ነው የጠበቀችው። ውብዬም በነገራችን አሁን ወጣት የሆነች ሄደች ነው በስሜን በቃ ምን አባቶ ነን በቃ ዝምጥ ጎበዝ እና ምንም እንትን ሳትለው እንኳን ሁለት አንድም የወለደች አትመስልም ማለት ነው። ጎበዝ ማለት ነው። እና እንትን ስትለው ይሄ ልጅ ተመለሰላት ማለት ነው። ገባችሁ? የሰው ወንድ ልጅ ጭቅጭቅ አይፈልግም፣ ቅናት አይፈልግም። ታወቀች እኮ ይሉኛል እነዚህ ደግሞ። አልማረም እኔ አልማርም እንዲ እማራለሁ እኮ ትምህርት የተማርኩ ነው። ወንድ ልጅ ጭቅጭቅ አይፈልግም፣ ቅናት አይፈልግም። አሁንም አምጣ አምጣ አምጣ አምጣ ይፈልግም ራሱ አውጥቶ ሲሰጥ ያምጣ ሳይባል ራሱ የምትፈልገውን ያውቃል። ቤት ውስጥ የሚያስፈልገውን ያውቃል፣ የሌለውን ያውቃል። አስቀምጦ ትቶ ይሄዳል። ከሌለውም የለም ነው፣ ካለውም አለው ነው አይደል? የሰው ልጅ አለው ብሎ መተቃቀፍ ወይም አለው ብሎ እወደዋለሁ ማለት ጥሩ አይደለም። ከሌለውም ካለውም እኩል ማየት ማለት ነው። የሰው ልጅ ማለት ነው። አሁን ናሆ ያለውን ብያቸው አይደለም። በጣም ጥሩ ልጅ ነው። በጣም ጎበዝ ነው። የሰው ያለው ክብር የሴት ልጅ በተለይ በጣም ክብር ያለው ሰው ነው። የቤተሰብ ደግሞ በጣም በጣም ጥሩ ክብር ያለው ሰው በጣም ተወዳጅ የሚወዱት ነው ናሆ ማለት ነው። ይሄ እንግዲህ አንዴ አንዴ ታውቃላችሁ፣ በስስት እንደዚህ አይነት ነገር እንግዲህ ይገጥማቸዋል ማለት ነው። ገጥሞት ነው ማንም ሰው ይገጥማል ማለት ነው። ያላሰባችሁት ነገር አረገዋለሁ ሳትሉ አድርጋችሁ እንትን የምትሉበት ጊዜ አለ ማለት ነው። እና ያ ሁሉም አላህ ሳያመጣብን ብቻ አላህ ይጠብቃል ማለት ነው። ምንላችሁ ፈልጌ ነው። እና አሁን እናሆ ቀስ በቀስ እንግዲህ አንገት ብር በጥ ሰው አለችው። እንትናም ዳጊም ወንድሞ ታናሽ ወንድሞ እሱም አቅፎት አለቀሰ። በቃ ሲያይ ደስ ብሎት ፊቱን ሲያየው ውብዬም ሲያየ ደስተኛ ናት። እዛ ቀን ያለቀሰች የነበረው ሄዳለው ብላ ልጇንም ጥላ ይዛ ሄዳ ነበረ። በ15 ቀን ነው። በሳምንቱ በተወለደ በሳምንቱ በተወለደች በሳምንቷ ማለት ነው አሁን በቃ ስኑ ትታ ያለውን ፍቅር ልጆቹም አግዙኝ አለች። አግዙኝ በእናታቸው እኔ ጥሩ ነገር ሳወራ እናንተም ጥሩ ነገር እንዲህ ደስ እንዲለው እናንተም አግዙኝ አለች። እነሱ የእነሱ ማለት ነው። ውብዬ እንግዲህ ቀስ ያለች ፍቅር ደስ እንደምጠይቅህ ነገር አለሽ ትለኛለህ ወይ ስትለው አዎ ውብዬ፣ ምን ፈለግሽ? እሺ እልሻለሁ አላት። ይህን ቲሸርት ትቀይርልኛለህ አለችው።

እነሱ ውብዬ ወድቃለን ውብዬን አልነካ ማለች። ናሆም እንዳትነካ ተባለ፣ ራሱ ያውጣ ተባለ። እንትና ዳጊ ማለት ነው። ሰላምም እንዳትነኩ እንዳይነካኩ የመተት የተደረገበት ነው። ጂጂ መተት አድርጋበት ማለት ነው። በውብዬ ልትወስድባት ማለት ነው። ከዛ እንዳትነካ እንዳትነካካው ተባባሉና ራሱ ትሸርቱን ይዛለት ቀስ አድርጎ ቀስ አድርጎ አወጣው አወጣውና ጠረጴዛ ላይ ቁጭ አረገው እና የሆነ ነገር ሆነ። ብቻ ብነግራችሁ ማለት ነው ቪዲዮን ብታዩት ማለት ነው። በቃ ነኸው ስታዩት በቃ የሆነ ቅይር አለ እላችኋለሁ። ከዛ እነሱም ደስ አላቸው። አሁን ቁጭ ሲያደርገው ማለት ነው። ከዛ እያጫወተችው ያለ ምን ያለችው ልጁን አምጥታ ሰጠችው። ልጁን ደስ አለው። በቃ የሌለውን ነገር ልነግራችሁ አንችልም። ልጅ ሲመጣ ፍቅር ይመጣል የተባለ እያለ ነው ማለት ነው። በጣም በጣም ደስ አለው። ከዛ ሀብሉን ያ የቆመው ልጅ ሊጥሎ ወደዛ ሲወሳው አስቀምጠው፣ አስቀምጦ አለው ብስሚላህ፣ አንቺ እናንተ እንዴት እንደደነገጥኩ የራሱ ቪዲዮ ማየው የራሱ ደነገጥኩ፣ እንኳን እነሱ ጋር ያሉት ማለት ነው። አስቀምጠው የትም እንዳትወስተው፣ ሀብሉን አስቀምጠው የትም እንዳትወስተው እ እመታ አለው ሲለው፣ አምጥቶ እዛው አጠገቡ ቁጭ አድርጎ በእጃቸው ግን ማናቸው ማነኮ ማለት ነው። ምክንያቱም ወደ እነሱ ይመለሳል። መተት አርግባ አርጋለች ጂጂ ማለት ነው። እና እና አንዳንድ አሁን ይሄ ነገር አንዳንድ ሚስቶች የባላቸው ያላቸው ፍቅር ሚስታቸው ደግሞ ለባላቸው ያለ ፍቅር የሚያሳይ ነው እና የሁሉም ሰው ትምህርት ይሆነዋል ብለው የሚሰሩት ቪዲዮን ነው ይሄ ነገር ማለት ነው። በነገርችን እኔ ብዙ ነገር ተምሬበታለሁ። ለተውላቸኋለሁ ብዙ ነገር እና በጣም ደስ ይላል እና ቤተሰብ እናንተም እንግዲህ እነሱም ከእንግዲህ እንደዚህ አይነት ነገር ተመልሰው እንዳይመጣ እንደዚህ አይነት ነገር ሁለተኛ እንዳይለምዳቸው እናንተ በኮሜንት አስታውቁ ማለት ነው። የሰው ልጅ ዋና ቢበላ ቢጠጣ ምንም አያደርግም። ዋና ፍቅር ነው፣ ሰላም ነው። ገንዘብ ምንም አይደለም፣ ሀብት ምንም አይደለም። የሰው ልጅ ዋናው ጤና እና በቃ ታውቃላችሁ እምነት እና የራሳችሁ ያለ ፍቅር ደስታ ነው አለ። እንደዛ ነው እና፣ እንደ እኔ እንደ እኔ ማለት ነው እንደዛ ነው። እንደናንተ አሳሳብ ደግሞ እናንተ ታውቃላችሁ ደግሞ ማለት ነው። ሁሉም ሰው አንድ አይነት አይደለም። ሁሉም ሰው አንድ አይደለም አተሳሰቡ። ግን እኔ አተሳሰብ አተሳሰብ ወንድ ልጅ በፍቅር እንደምትስቡት፣ በጸባያችሁ ባላችሁ አቅም እንደምትስቡት ውብዬ አሳይታለች ማለት ነው። የውብዬ ቤት አሁን አዲስ የከፈተችው ቻና አላት። እሷን ቤት ገብታችሁ አበረታቱ፣ አስሙ። ብዙ ነገር ትማራላችሁ። እኛም እንማራለን ማለት ነው እንግዲህ። ከወደዳችሁ ሼር ላይክ፣ ሰሪንኪ ሰብስክራይብ ለማስተያየት ያደርጋችሁ አበረታቱኝ። በአዲስ ደግሞ እስከ ስንመጣ ድረስ መልካም ቀን ይላችሁ ባይ።